እየቀረጡ ከዶሮ ላይ አምስት መቶ ብር እየቀረጡ ትግሬና ኤርትራ ሲሆን ደግሞ መኪናቸውን አይነኩም። ንግዱ ለእነሱ ተከፍቷል። አማራ ግን ወደ አዲስ አበባ አይሄድም። ከቀበሌ ቀበሌ እንዳሄደ አርጎታል። ፋኖ አስሮታል። ተራ ፋኖች ደግሞ ስማቸውን የገነቡ እንደነዘመነ ዘመና ያለው እንደናስረስ መንካት አልቻሉም። በትግሬ ነው የሚጠበቁት። ምሬ እኮ በትግሬ ነው የሚጠበቅ። ሊገሉት እኮ ፈልገዋል። የወሎ ሰዎች ባየቀናው ለመምታት ያለ የለም። በትግሬ ነው የሚጠበቀው። ዘመነ ካሴ ብታምኑም ባታምኑም ትግሬዎች ነው የሚያጅቡት ኤርትራውያን ነው እንዴት እንደቀለዱብን። እነዚህ አናሳ ሕዝቦች በቁጥራቸው ውዳቂ የሆኑ ቁጥራቸው ትንሽ ሰባት ሚሊዮን የማይሞኑ ሰባ ሚሊዮን አማራን ቀለዱበት። ስለዚህ የፋኖ መሪ ነን የሚሉትን ተነስታችሁ በማባረር ከተራው ፋኖ ጋር ተደራጅታችሁ በህቡዕ እርምጃ በመውሰድ ነፃነታችሁ ልታረጋግጡ ካልቻላችሁ ድሮን ወረደብኝ ተገደሉ ዘመን አይነካም ካልክ ጎጃም ሰው ድሮኑን መቻል ረሃቡን መቻል ስደቱን መቻል። ዛሬ እኮ አማራ ወደ አረብ ሀገር ይላካል፣ ኤርትራዊ ወደ ሀገር እየገባ ነው። ዛሬ እኮ አማራ ወደ ሊቢያ ይሰደዳል፣ ኤርትራዊ ነቅሎ ከአሜሪካም አማራ ክልል እየሰፈረው የዴሞግራፊ ቼንጅ እየተደረገ ነው። በጣም አዝናለሁ። ይህን ስናገረው በጣም እያዘም። መናገር እንደሌለብኝ ያውቃለሁ፣ እንደምጠሉኝ ያውቃለሁ። ግን እኔ ይህን ሀቅ መደበቅ አልችልም። በጣም ወድቀናል። በጣም ወድቀናል። አስር ለማይሞሉ የፋኖ መሪዎች አስር ሚሊዮን አማራ ተገደለ። አስር ሚሊዮን ለማይሞሉ ፋኖች አስር ሚሊዮን አማራ ተፈናቀለ። አስር ሚሊዮን ለማይሞሉ ፋኖች አስር ሚሊዮን አማራ ተራበ። አስር ለማይሞሉ የፋኖ መሪዎች አስር ሚሊዮን አማራ ተናቀ። በሕቡ የተደራጀ እውነተኛውም ፋን ነው እረርቶ አማራ የማዕከላዊ መንግስት ስልጣን ካልጨበጠ ግድያው፣ መፈናቀሉ፣ ሞቱ፣ መበጠሩ ይቀጥላል እያልኳችሁ ነው። አስር ለማይሆኑ የፋኖ መሪዎች ብቻ ያለ ሀምሳ ሺህ ለማይሞላ ክልሉን ለቆ መዋጋት ለማይፈልግ ፋኖ እየተጨነቅን ሀምሳ ሚሊዮን አማራ እያጣን ነው። በዚህ ጉዳይ ላይ ምን ትላላችሁ እናንተ? እስካሁን የነገርኳችሁ በሙሉ እውነት ነው። ከዚህ በፊት የነገርኳችሁ የደረሰ ነው። ነገም ይሄ ይደርሳል፣ ታዩታላችሁ። ያለው ነገር አንዱም አልቀረም። እኔ ከጀርባ ሚሊዮኖች በጣም ትላልቅ አእምሮ ባለቤት አሉ። የማታውቋቸው ብዙ አማራዎች አሉ፣ ብዙ ትግሬዎች አሉ፣ ብዙ ኦሮሞዎች አሉ። መረጃ ከአስፋሉ ነው የሚያመጡት። ኢትዮጵያ እንድድን የሚፈልጉ ትግሬዎች አሉ። በእውነት ኢትዮጵያ እንድትቀጥል የሚፈልጉ የኦሮሞ ትላልቅ ሰዎች አሉ። በወታደር በደኅንነቱ በጠቅላይ ሚኒስትር ቢሮ ውስጥ ያሉ አማራዎች አሉ። ሀገራቸው እንዳትፈርስ እነሱ ናቸው መረጃውን ከአስኳሉ አምጥተው የሚሰጡ። አንዳንዴም ገንዘብ እየገዛን ነው እየከፈልን ነው የምናመጣው። በመቶ ሺዎች ዶላር ደርሰናል። ጥቂት ሰዎች ነን የምናዋጣው። አንድ ሰው ግን እኛን ረድቶ የሚወቅል ሰው የለም። ለእርዳታ ብጠይቅ የሚቃወመኝ ራሱ አማራው፣ ትግሮች፣ ትግርኛ ተናጋሪዎች፣ ብልጽግናዎች እኔ ስለሚጠሉ ስላጋለ ስለበተንኳቸውን ያሁን ገንዘብ ዚጋ እስኪ ሰብስቡን ልብን ስሜን ሊያጠፉ የሚመጡት እነሱ ሆነው አማራ መስለው ነው የሚመጡ። አማራው ደግሞ ይሰማና እነሱ መርዳትም አይፈልግም። ይሄ ነው ፈተና የገጠመን እንጂ ይሄን የሚያክል ሚዲያ አለ ወይ? ይሄን ያክል በነፃነት የሚናገር ሳይሰለቸው ለአማራ የሚታገል ሰው አይታችሁ ታውቃላችሁ ወይ? እንደ ዩሪ ታደሰ ጎንደርን ጠልቶ ሲከፋፍል የሚውል ሰው ነው ምታይ። ያለ እውቀት እንደ ቅዳሜ ገበያ ውሽሞቿ አይሰጧትን ንግግር ይዛ አምባሬ ጭቀዋል ተቀብታ የምትወጣ ዘራፊ ነው ምታይ በተሰናከለ ልጇ የምትቀበለው ገንዘብ ስላልበቃት በአማራ ደም ላይ የምትነግር ነው። መኪና እኮ መግዛት ቻለች። ቤምዳብ እነዚህ የአማራ ሰቆቃ እስከቀጠለ ድረስ ይኖራሉ። የአማራ ሰቆቃ ከጠፋ ግን አሁን የምታዩትም ይህ ሁሉ ጫጫታ የለም። እኔ የሚገርመኝ ይህ ሁሉ ሰው ግን የዛሬ ሰባት ዓመት ነበር እንዴ? እኔ አብይም ፊት ለፊት ስቃወም እናንተ እዚህ ውስጥ ያላችሁ እስኪ ልጠይቃችሁ እኔ የሰጠኋችሁ መረጃዎች አንዱ ስህተት ነው የምትሉት ነው፣ አምጡ እና እስኪ ነቅሳችሁ እንወያይበት። አታመጡ። እኔ ግን የምሰራው ለሞራል ለእናንተ እንዴት አደረጉልኛላችሁ ብያ ሞራል አለች ትልቅ አማራ ስላላወቃችሁ፣ በጣም ትልቅ ነው። በቤት ብትመጡ የኔን ታላቅነት ትመሰክራላችሁ። ስለማታውቁ እኔ የምቀልድባችሁ ሁሉ ምንም ተስፋ ስለሌለው ነው ትብሉ መቀለድ ያስፈልጋል። ቅድም ቀልደው ለምን መሰለህ? መቀለድ ያስፈልጋል። ወ አይፈልግማ። ስላልፈለገ እንደሱ መቀለድ ነው። እንደ ፍልስጤን እንደ ጋዛ ፀርስ ህዝብ ሲበተን ያን ያውቁ አሁ እየተመጠ ጦርነቱ እየመጣል ነጠላን ጠልጣ መቼም ጠመንጃ ስትሆን እንደማይተኩስ እንደ እስክንድር ነጋ ይታወቀም አንድ መቶ ኪሎ ሜትር ላይ ለሚፈነዳ ፈንጅ በሱሪ ላይ የሚሸና ሰው ነው የምታየ ሃይማኖተኛ። ክርስቲያኑ ሙስሊሙ ጴንጤውን ቢሆን አይገባም ሁልጊዜ ከንጉሶች ጀምሮ አባ ባህሪ እንደጻፉት በአስር ጀንደር እንደከፈሉት ከፊሉ የንጉስ ቂጥ ጠባቂ ነኝ ይላል። የንጉስ ሚስቶች ቂጥ ጠባቂ ተመልከቱ። ሌላው የንጉሱ ወይም የንጉሰ ነገስቱ ሚስት የሚጠብቃል። ደግሞ የሌላ እንደ ተክላይ ማለት እንደምናምን ደግሞ የሚባሉ አሉ። ንጉሶችን ደግሞ የነሱ ሚስት የሚጠብቃል፣ ቂጣቸውን የሚጠብቅ ሌላ መጥቶ እንዳይሰራቸው ከፊሉ ደግሞ ይላል እንደ ዘበርኩ በቀረ ከበሮ መታ ቤተ ክርስቲያን ብሎ ነጠላ ጣፍቶ ይንቀሳቀሳለ ይላል። ከፊሉ ደግሞ ይላሉ አባባህል አይ እኔ መንፈሳዊ ነኝ፣ አያገባኝም፣ አገሬ በሰማይ ነው የሚላለ። ከፊሉ ደግሞ እኔ አራሽ ነኝ፣ ገበሬ ነኝ፣ እኔ ጦርነት አይመለከተኝም የሚላለ። ከፊሉ ደግሞ አይ እኔ አስተማሪ ነኝ፣ ህዝብ እያስተማርኩ ነው፣ ጦርነት አይመለከተኝም የሚላለ። ከፊሉ ደግሞ አራሽ ነ ብቻለ ሐኪም ነኝ ቀዳሽ ነኝ የሚል ደግሞ የሚያላግጣል፣ ደብተራ ነኝ የሚላል፣ መጽሐፍ ጻፊ ነኝ የሚላል እንደንተና ማለት ነው። እንደ ሀመሯዋ ዳንኤል ክብረት አይነት አለው። ጥቂት የሆነው የንጉሱ ተከታይ ፋኖ ብቻ ነበር የሚዋገዋሉ። ኦሮሞዎችስ ከትንሽ እስከ ትልቅ ተነስተው ብዙ ቦታ አማራ በተኛበት ሊያጠቃሉ ችለዋል ይላሉ። ማን ዜናው ለጋላን የጻፉት የጋላውን ታሪክ የጻፉልን አባ ባህሪ የተባሉ ፕሮፌሰር ያን መጽሐፍ ብታነቡት፣ ይገርመኛል ጌታቸው ፕሮፌሰር ጌታቸው ኃይሌ የተባሉ ኦሮሞ ቀንሰውትም ደብሯቸው እንጂ የኦሮሞን ግብ በዚያ መጽሐፍ ላይ ዋናውን በግዕዝ ብታዩት ግዕዝን የምችሉ ከሆነ ይዘገንናቸዋል። ኦሮሞዎች ዛሬ ጋሎች ማለት ያደረጉብን ችግር፣ ብ የጨፈጨፉት ሕዝብ ብዛት፣ ያረዱት ህፃን ብዛት። ዛሬ እኮ ዝም ብሎ የሚዘነጠለው ሆድ ዝም ብሎ እንዳይመስል ይዘውት የመጡ ናቸው እነዚህ አባ ገዳዎች። በገዳ የአሜሪካ መስራች ዲሞክራሲ ሲል ያስቀኛል። ታሪክ እንደው እንደማናውቁ ሊያታሉን ኦሮሞዎች ማር ሲቀቡን መተው፣ አሁን የሰላም እንትን ነው ምንድን ነው፣ ቢሾፍቱ ሄዶ ምናምን ይገርመኝ። ሬቻ መልካም ሬቻ ኔ ይገርመኝ። ሬቻ ማለት ግን ባዕድ አምልኮና እጅግ አደገኛ እምነት ነው። ስልጣኑን ያዙታ በቃ ቀዘኑበት፣ ሸኑበት። በዝቡ ነው ምን እናድርገው? የአማራ በሃይማኖትና በባህል ታስሯል። መቀጠል ይቻላል ብዙ ስኮ እሺ፣ ሞጣ። አይ እኔ ብዙም አልሄድበትም፣ ግን የሺሪክ ማለት የዋና አማራ መስራች እና በዘሯ የቲፒኤል ማነው የስባት ነጋ ቤተሰብ እና ከአዜብ መስፍን ጋራ የጠበቀ ሪሌሽንሺፕ እንዳላት እና የበፊቱ ትዊተር አሁን ኤክስ የተባለው ላይ ከስምሃል መለስ ጋራ አንዴ ስምሃል መለስ ለአሜሪካን ኤምባሲ አዲስ አበባ ላለው ስለ ምዕራብ ትግራይ ብላ ስለወልቃይት የጻፈችውን በእንግሊዝኛ ሪትዊት ስታደርግ እኛ ጋር ፒክቸሯ አለ። ጓደኛዋ ናት፣ አብሮ ነው የሚሰሩት። እቺ ሴትዮ የዋን አማራ መስራች ናት። ያኔ ከነ ማረግ በዛብህ ጋራ ተጣልታ እንዴ፣ ሁሉም ሰምቷል ሁኬርስ፣ እኔ ትግራዊት ነኝ ስትል በእንግሊዝኛም በአማርኛም ተሰምቷል፣ ቪዲዮም አለ። እቺ ሴትዮ አሁን የት ታገኛታለ? ሰርካለም እስክንድር ነጋ ሚስት ጋራ ቤስት ፍሬንዷ ናት። ልጇ የአሜሪካን ሀይ ስኩል ሲመረቅ ፖስተር ያዘጋጀችው እችው የሼሪክ ናት። ምን ብላ ነው ያዘጋጀችው? የአርበኛው ጀግናው የጽናት ምሳሌው እስክንድር ነጋ ልጁ አስራ ሁለተኛ ክፍል የሃይ ስኩል ስለሚመረቅ እያንዳንዱ የአርበኛው አድናቂ የሆነ ሁሉ አንዳንድ ሺህ ደላር ይዞ እንዲመጣ ብላ ጽፋለች። ይህን ፖስተር ለጥፋ የሄዱ አሉ። እኔ እንኳን ብዙ ሰዎች ሄዳችሁ ማን እንደሄደ ፒክቸር አምጡልኝ ብዬ አልደረሰኝም። እንግዲህ አስብ። እቺ ሴትዮ ከዚህ ከአኪላ ጋር አብራ ነው ምሰራው። አኪላ ከእሷ ጋር ፒክቸር አለው። ኢቨን ከዛች ከማናት የኦዲት ጌዲዮን ጎይቶን ጋርም ፒክቸር አለው። አብሮ ነው የሚሰሩት። አብሮ ካፌ የተገናኙት ሲዳሩ ምናምን አለ። እሱም ማሳየት ይቻላል ሰው እነህኚ ሰዎች እንዳለ በ እንግዲህ እቺ የኦዲት ጌዲዮን ኤርትራዊ መሆኗን እራሷ አበበ በለው ላይም ቀርባ ተናግራለች። እኔ እናት የኤርትራዊ ናት አንተ አማራ ሆዳም ምን ብላ ስትሳደብ ሁሉ ቪዲዮ አለ እኛ ጋ። እቺ ሴትዮ የአስራ ስድስት አመት ልጇን ሁለተኛ ማኔጀር አድርጋ እሷ አንደኛዋ፣ ሶስተኛዋን አንድ ሯንዷይ አራትና አምስት ፈረንሳይኛ የሚናገሩ አልጀርሶች ሰብስባ ነው የአማራ ጆኖሳይድ አሶሲሽን ብላ ፈጥራ በዓመት እስከ መቶ ሺህ ፍራንክ የምታገኘው በዛ ገንዘብ። ልጁ ደግሞ ፈረንሳኛ ስለሚናገር ዜሮ ፖይንት ዜሮ ዜሮ ዜሮ አማራነት የሌለው ልጅ የአማራ ህፃናት የተገደሉትን የአማራን እናቶች እያሳየ ለፈረንሳኛ ለሚናገሩ ስዊዘርላንዶች በር እያንኳኳ ክንትን ቪዚት ካርዱ ነው የሚሰጣቸው፣ ክላየር ነው የሚሰጣቸው። ቪዚት ካርዱ ላይ ምን አለ ካልክ የእሱ አካውንት አለ። ልጁ ገና አስራ ስምንት አመት ሳይሞላው ሚሊዮነር ሆኗል በልመናና በአማራው ደም። ይሄንን ከዚች ጋር አብሮ የሚሰራው አኪላ ነው። አኪላ ደግሞ ሻለቃ መሳፍንትን አባትም አያትም የሆኑ ሽበት የተሸከሙ ትልቅ አዛውንት ፎቶቸውን ዘቅዝቆ ለሁለት ሳምንት ሰድቧቸዋል። በቤቱ አኪላ የሚባለው ሽሙንሙን እሳቸውን ልጆቻቸውን ሄደው እንዲያስወግዱ መርዙም ሲረጭ ነበረ። በድምፅ አሰምተናል። ከሁለት ሳምንት በላይ እኝን አዛውንት ትልቅ ሰው በእድሜ የተባረኩ በልጅ ልጅ የተባረኩ ሽማግሌ አባታችንን ፎቶ ዘቅዝቆ፣ እኔ ሰው አከብራለሁ ሽሙንሙን ነኝ እያለ ቻፕስቲኩን ተቀብቶ የሚወጣው ሰውዬ የአዛውንቱን ፎቶ አማራ ስለሆኑ ዘቅዝቆ ለሁለት ሳምንት የሰደበ ግለሰብ ነው። ያወገዛቸው ልጆቻቸውን ሎሽ እንዲያደርጉ፣ ዳሜጅ እንዲያደርጉ መርዙን ሲረጭ ነበር። ኢንፋክት ግን ውባንተን ያስገደሉት እነ እስክንድር ናቸው ሀብታሙ ሀብታሙ ሀብታሙ ማን ነው ሀብታሙ በሻ ይናገረዋለ አለ ውባንተ መወገድ አለበት ሀብታሙ አያሌው ሚናገረ አለ እሱ ኔ የሻለቃ ዳዊትና የሀብታሙ አያሌው ፋኖ አይደለውም እኔ ተጠሪነቴ ለአማራው ህዝብ ነው ስላለ ነው በሁለት ሰዓት ልዩነት በሁለት ቀን ልዩነት እንዲወገድ ያደረጉት መሬት ሆኖ እንዲወገድ ያደረገው እስክንድር ነው ከኋላ ያለው እስክንድር ነው። ለምን ብትል የሺሪክን ስትከተል የወዲት ጌዲዮን ጋራ ቤተሰብ ናቸው። የዲት ጌዲዮና የሺሪክ ከአኪላ ጋር አብሮ ነው የሚሰሩ። የዋና አማራ መስራቾች ናቸው። አኪላ ደግሞ ስሜቱን ቆጥቦ ምክንያቱም እሱ ቤተሰቡ አይገደልም። አንድ ሁለተኛ በጣም ቲፒኤልኤፍ ባጀት ይለቅለታል። ብር እንዳለው ወደ ሀያ ሚሊዮን ብር የምሰጠው ከጦርነት የሚገጥም ካለ እያለ ሲናገር ሰምተሃል። ቪዲዮም አለን። ገንዘብ እንዳለው ነው የሚያሳየው። በዛ ላይ ቻይና ድረስ ልከውት ካድሬነት ትምህርት አስተምረውታል። ህገ መንግስቱ እንዳይነካ ህገ መንግስቱ ምንድን ነው? ሲስተሙ አማራን የሚገል አማራን ርስት አልባ ያደረገ አማራን ኢትዮጵያ ውስጥ እስረኛ ያደረገው ህገ መንግስት እንዳይነካ ነው የመጣው። ዋናው እሱ ነው ቢግ ፒክቸሩ የአማራውን ህዝብ የሚያስጨርሰው ርስት አልባረጎ ከርስቱ የነቀነው ህገ መንግስት እንዳይነካ ነው። ይህንን የሚያደረጉ እንደነ ውባንት አይነቱ የአማራን ነጻነት የሚያውጁ እንደነ ጋሻ ሰግድ መኮንን፣ ደራሲ ጋዜጠኛ ዳግማዊ አስራት ወልደየስ፣ የጥበቡ የማኔጅመንቱ ብሬኑ፣ ማይስተር ማይንዱ ሸዋው ስልጣን ቢዝ ፍትህን የሚያቅ ህግ አክባሪ ህግ አርቃቂውን እንደነገርኩ ሄዳ ሰልላ፣ ሁለት ሺ ኮንክሪት ከሱ ጋር ያሉትን ፋኖዎች ሁሉ አምጥታ ስልካቸውን ሰጥታለች። ያንን ሄዶ እስክንድር አስገደለ። ሲያስገድለው ማን ነው መጥቶ ሬሳችሁን ልቀሙ ያለው? እነሱ ቤት ዋና አማራ ቤት ገብቶ ሀብታሙ በሻ ሚባል ጉራጌ በዘሩ ሚያፍር ሰውዬ፣ እሱ መጥቶ የሸዋ አማራዎችን ካስገደሉ በኋላ ሬሳ ልቀም ያለው ለነ አፄ ዘርአ ያዕቆብ ለሚባል የቲፒኤልኤፍ ካድሬ ነው። አየ ዙሩ ሲገጥም ዛሬ የሻለቃው ልጅ የተገደለው ዝም ብሎ ሰደል አይደለም። ኦልሬዲ የተሰራበት ነው። ገንዘብ አላቸው። መሬት ወርደው ነው አማራውን ያስጨፈጨፉት። በዚህ በኩል ደግሞ ሮያል ፋሚሊ ብሎ ከመጡት ውስጥም እንዲሁ አገዎች ናቸው በብዛት ያሉበት። አገውና ኤርትራዊ ሻቢያዎች ናቸው። ይሄ ትኩስ ድንች ቤት ሮያል ፋሚሊ ይሄ ማነው? አማራ ጠሉ ወይም ጎንደርን ጠሉ ጎንደርን እንደ ህዝብ እስኳድ እያለጡ ከአፉን ሲከፍት ሲያዋርድ የሚውለው ዩሪ ታደሰ በጉራጌነቱ አፍሮ ጉራጌ ኤርትራዊ እና የኢያፓ ሊቀመንበር። ይሄ ግለሰብ የያፓን ማኒፌስቶ ብታየው ከቲፒልፍ እና ከሻዕቢያ የባሰ ነው። አማራን ከሚኮንኑት የመጀመሪያዎቹ ድርጅቶች ያፓን የአማራን ልጆች እዛ ውስጥ በልተው ጨርሰ ነው። መኢሶን ጫት ብለው መጥተው ደርግ ብለው የአማራውን ርስት በአዋጅ መሬት ላራሹ በሚል የወሰዱት የወረሱት አየ። የዚህ ድርጅት መሪ ነው ዩሪ ታደሰ። ዩሪ ታደሰ የትሪፕሌም አባል ነው። ትሪፕሌ ማን ነው? የቢያዴኑ ክንፍ በቴድሮስ ትርፌና በጌታቸው በየነ። ጌታቸው በየነ ቤተ አማራ የተወለደ ኤርትራዊ ሻቢያ ነው። ኢንተርናሽናል ፋኖ ኮኦርዲኔሽን ካውንስል ብሎ በአሜሪካን መንግስት አስመዝግቦ በዛ ገንዘብ የሚሰበስብ ሰው ነው። እዚህ ሮያል ፋሚሊ ውስጥ አለ እንደገና ያች ሰናይት የምትባሏ ነባሯ ሰናይት ደረጀ እዚህ ሮያል ፋሚሊ ውስጥ አለች የተዋጣው ገንዘብ መሬት ወርዶ የአማራ ፋኖዎችን በልቷል ቤት አማራ ወሎ የአማራ ወጣቶች በተለይ የአንጎት ጀግናዎችን አሳፍኖ የትግራይ እስር ቤት ውስጥ አስገብቷል የቱ ገንዘብ ሮያል ፋሚሊ ብሎ የሰበሰቡት ገንዘብ አየ በጥንቃቄ እነሱ ተርን ባይተርን ሳይሳታትቱ ስራቸውን እየሰሩ ነው እናሁን ዘጠና አምስት ፐርሰንቱ የትግራይ ህዝብ ኦርቶዶክስ ሆኖ አማራውን እያረጉ ትግራይ ኦርቶዶክስ ተገደለ ይላሉ። ትግራይ ውስጥ ኦርቶዶክስ አይደሉም? ለምን አልተገደሉም? እንደውም እንደውም አክሱም ላይ ሙስሊም መስጊድ መስራት አይችልም ብለው የሙስሊሞች መቃብርን አርቀው እንደ ውሻ መቃብር ሙስሊሞች አክሱም ውስጥ አስከሬን ወደ ሰላሳ ኪሎ ሜትር ነው ተሸክመው የሚሄዱት ይሄን ልብበል ለምን አማራን በማጥፋት አይዲዮሎጂ ይስማማሉ? አየ አማራው ምንም ያላረገውን አብሮ ተዋዶ አክብሮ ተከባብሮ የሚኖረው አንተ እንኳን ስትናገር ሞጣ ሙስሊሞች ቤት ሄደ የምትበላውን ሲያፈጥሩ አብረን የምትበላውን ይሄ አይነት ነው ሌላው አማራ ወይም ሌላው ክርስቲያን ኦርቶዶክስና ሙስሊሙ የሚኖሩት። አየ ግን አክሱም ስትሄድ ሙስሊም የሙስሊም አስከሬን የውሻ አስከሬን ነው ተብሎ የማይከበረው በቲፒኤልኤፍ ነው። ያንን አይነኩም። እነህ አለሌዎች ግብጽ የመሸጉ አማራን እንረዳው ወሎ ጳጳስ ቆሞ አይሄድም እያሉም ይዝቱብን። ልብ በል አየ። ይሄ ደግሞ ምንድን ነው? ዘጠና አምስት ፐርሰንቱ የትግራይ ህዝብ አንድም ኦርቶዶክሳዊ ሆኖ አንድም የትግራይ ሰው አይታረድም። አማራው ግን ኦርቶዶክስ ታረደ ብሎ የሚቀይሩት በአማራነቱ እያረዱት ነው። ኦርቶዶክስማ ትግራይ ውስጥ እኮ አለ። ደቡብ ውስጥም አለ፣ አይታረዱም። ጋሞች በጣም ምርጥ ኦርቶዶክሶች ናቸው። ከፋ ምርጥ ኦርቶዶክሶች ናቸው። የከፋ ሰው አይታረድም።